ማዘውን ይህንን ትዕዛዝ ቃላት ነው ሚለው በልብ ያዝላል። ይበቃል። ስላሴን ያሳያል እያልከኝ ነው ይሄ ወይስ አንድነቱን ነው የሚያሳየው? ስላሴን እያሳየ ሳይሆን እግዚአብሔር እስራኤላውያን ከእግዚአብሔር ወጥቶ ወደ ሌላ አማልክት እንዳይሄዱ እየተናገረ ነው ያለው እግዚአብሔር ራሱ እንጂ ስላሴን እዚህ ጋር እየገለጠ አይደለም። ጀግና ጀግና። እሺ አሁን ያዝልኝ አንዴ እዚህ ጋር እኔ ደግሞ መረጃ ላውጣ ዮሐንስ ወንጌል ምዕራፍ ስምንት ላይ እንምጣ። ለምንድነው ነው የትኛው ነው መረጃ የምታመጣው? ቆይ አንድ ጊዜ ተረጋጋ። አንዴ አንተ ስታመጣ ዝም ብዬ አዳምጫለሁ። አሁን መልስ መልስ ልስ ነው የምፈልገው። የሚያከብረኝ እናንተ አምላካችን የምትሉት አላቸው። እናንተ የሚላቸው አይቡድን ነው፣ ያው አይቡድን ነው። እሺ እናንተ አምላካችን የምትሉት አባቴ ነው አለ። እነሱ አምላካችን የሚሉት ለኢየሱስ ምኑ ነው? አባቱ ነው ማን ነው እሱ? አምላካቸው ነው። አምላካችን ማነው? የኢየሱስ አባት ስሙ እግዚአብሔር ነው። መንፈስ ቅዱስ ነው። አብ ነው። እግዚአብሔር። ኦኬ። ስለዚህ የኢየሱስ አባት እግዚአብሔር እንጂ እግዚአብሔር አብ አይደለም። አይደለም አሁን እኮ ይሄ ከዚህ ቃል ጋር አይገናኝም እኮ። አንተ አሁን የሚፈልገው እዚህ የመጣው እግዚአብሔር አብ ነው፣ እግዚአብሔር ነው። መጀመሪያ የኢየሱስ አባት እግዚአብሔር አብ ነው ወይስ እግዚአብሔር ነው? እሺ፣ መጽሐፉን ማን ነው የጻፈው መጀመሪያ? አውቀዋል አይታወቅም። እንደጻፈው አይታወቅም። ሁሉንም መጽሐፍ ሁሉንም መጽሐፍ ማን እንደጻፈው አይታወቅም። መረጃ ላሳየህ። ለምንድን ነው የማይታወቀው? እሺ፣ ሰርፕራይዝ ላድርግ በቃ። እንደውም ስላሴ ከማውራት ይልቅ ይህንን እናውራ በቃ እሺ እንደውም ላሳየው። እኔ እንደውም ደግሞ እጠይቃለሁ። ቁርአንንም ደግሞ ማን እንደ ጻፈ ታመጣለኛለህ። ቁርአን ከሰማይ ስላልወረደልህ ነው። እሺ ኦኬ። ቁርአን ከሰማይ ስላልዘለለ ነው። አመ ቆይ፣ ዝም በል። ቆይ ከእሱ ጋር እንቀጥላለን። በቃ እሱ እሺ እዚህ ሲከብዳችሁ እንደዚህ ታደርጋላችሁ። አንድ ሰው ልክ ምንም ምንም ከብዶን አይደለም አንተ መጠየቅ ያለብህን ለይት ያላወቀ መጀመሪያ መጠየቅ ያለብህን እርስ ቀይሮ የሚወጣ ለምንድን ነው እሱ ፕሮግራም ይገበይ እሱ ነው እሺ ይታወቃል ካልክ፣ ካይታወቅም ብያለሁ መረጃ ልሰጥ ነው። አይ በቃ ችግር የለውም ካልከኝ፣ ልመለስ እኔም አውቃለሁ። አንተ ደግሞ መለጃ ትሰጠኛለህ። ቁርአንን ማን እንድጻፍ ትነግረኛለህ። እሺ በቃ አይታወቅም ብዬ ላሳይህ። በቃ አሁን ከቁርአን ነበር መረጃ ሰጠ የነበረው። አንድ ጊዜ ላሳይህ፣ ልሰጠህ ነው መረጃ ልሰጠህ ነው። ቆይ አንተ የእኔ ቁርአን ላይ ነው እያወራ ያለው። እኔ መጀመሪያ ሪፕላይ ነው ነው እኔ ከአንተ መጽሐፍ ስላሴ ኔ መጽሐፍ ላይ እያወሩ አይደለም። ስላሴ ከአንተ ባይበል ነው እያወሩ ያለሁት። እሺ ማቲዩ ይላል ስላሴ በአንተ መጽሐፍ ነው ስላሴ። እኮ በጣም እየቀበጣጠርክ ነው አሁን አንድ ነገር ላይ ወይ አንተ እየቀባጠርክ ያለው ይቀጥል። በቃ አማን ከብዷል እያለ ነው እሱ። ስለዚህ ከእሱ ጋር ልቀጥል። ከብዷል ከብዶል። ያው አታቀባጥር። እሺ፣ አላቀባጥርም አላቀባጥርም። አሁን አንድ ጊዜ መረጃ ላሳየህ፣ እባክህ መረጃ ይሄን ላሳየህ። ኦተርሽፕ ይሄዳል የጎስፕል ኦፍ ማቴው ቴክኒካሊ አናን ይመሳለ ወዳጄ፣ እያየው ነው

በጣም አይከ እንትና እምነታችሁን እንትና አይለባችሁም። አንድ ክርስቲያንን ማቆም አይችልም። አንድ አንተ አንተ ምንድነው አንተ ማቆም እያቀባጠርክ ስለሆነ ነው እንጂ አዎ፣ በቃ አንተ ቤት አንተ ቤት ስለሆነ ያከብረን ነው እንጂ ፈርተና አይደለም። አዎ፣ ትክክል። ስለዚህ አሁን ልመለስና አንተው ቀደም ስላልክ ነው ትቼዋለሁ እንዳትል ደግመህ እንዳትል ማን እንደጻፈው ታውቃለህ ምናምን እንዳትል እሺ አዋ፣ ከዚህ መጽሐፍ አሁን ከምታነበው መጽሐፍ አሳየኝ እኮ አይታወቅም። መጽሐፊ እኮ እያልኩ አሁን፣ ጸሐፊ አሁን መጽሐፍ ማን የጻፈው አይታወቅም። ዮሐንስ አርለ እያለ ያለው አሁን ጸሐፊ ነው እያወራ ነው። ጸሐፊውን ነው ማወቅ ያለብኝ። ስላሴ በምን አይነት መንገድ እንደገለጸልኝ ማውቀው ጸሐፊውን ሳውቅ ነው። በቃ እሺ፣ አንዴ ና፣ እሱ ላይ እናጽዳና እንመለሳለን። ያው ጣልቃ ከገባችሁ ከዚህ በኋላ በራሱ መጽሐፍ አንተኛውና አንተኛው፣ ጣልቃ ከገባችሁ ወረዳችሁ ወደታች። እሺ፣ አውርዱኝ በግድ እያላችሁ ነው። ጣልቃ ከገባችሁ እሺ። ያው በገዛ እጁ ጸሐፊው ማን እንደሆነ ማወቅ እፈልጋለሁ ብሏል። እሺ፣ ስለዚህ አንድ ጊዜ ልቀጥል። ዋሌኩም ሰላም ረቱላ። ምን እናደርጋለን መሰለህ አሁን ኦተርሺፕ የማቴዎስ ወንጌል ኦተርሺፕ ማን ነው ብሎ ያስቀመጠልን ማለት ነው። የስኮላር ነው። እሺ ከራሱ መጽሐፍ አሳያኝ ነው ያልኩኝ። ከራሱ መጽሐፍ አሳያኝ አን ተረጋጋ። ከስኮላር አደለ ምን የሚፈልገው ተረጋጋ። እንዴ ተረጋጋ። መሳደብ ጀመርክ። ጎስፔል ኦፍ ማቴዎ አናኒመስ አለ። ተመልከቱ አናኒመስ አይታወቅም። አስ አር ጎስፔልስ አለ። ልክ እንደሌሎቹ እንደማይታወቁት ሁሉ ኦተርሺፑ ማን እንደሆነ አይታወቅም። አንድ መረጃ ያዙልኝ። ሁለተኛ መረጃ ማነው ያለው? መጽሐፍ እኮ ከራሱ መጻፍ ከማቴዎስ መጽሐፍ። አዎ ራሱ ራሱ መጽሐፍ። አንድ ተረጋጋ፣ አንድ ተረጋጋ። መጀመሪያ እስቲ መረጃዬ መቀበል ቻል። መጀመሪያ ሁለተኛ መረጃ all the gospels originally circulated anonymously አለ። ጭራሽ ማለት ነው እነዚህ ጎስፔሎች በማይታወቁ ሰዎች ነበረ ሰርኩሌት ሲያደርጉ የነበሩት authoritative names were later assigned አለ የእንትና ስም የእንትና ስም ተብሎ የወንጌል የእንትና ወንጌል ተብሎ የተሰጣቸው ስያሜ ራሱ በማይታወቅ ነው። ቱ ዘን ባይ አንኖን ፊገርስ አለ። አንኖን ፊገርስ በማይታወቁ ሰዎች ነው ስም ራሱ የተሰጣቸው። ኢን ዘ ኢርሊ ቸርች በኢርሊ ቸርች ማለት ነው ታይም ተግባባን። ስለዚህ አሁን እዚህ ጋር እንመጣና ከማን ነው መረጃውን ያመጣው ብለህ ስትለኝ The ጂሰስ ሴሚናር የተባለ ግሩፕ ነው። ማናቸው? እነሱ አባውት ፊፍቲ ቢብሊካል ስኮላርስ ክሪቲሲዝም ስኮላርስ የባይብል ክሪቲሲዝም ስኮላርስ ሀምሳ ስኮላሮች የጻፉት ነው። ዝም ብዬ አይደለም፣ የነሱ ግሩፕ ነው። ስለ ስኮላር ምን አገባን? ከመጽሐፍ ቅዱስ ታሳየኝ። የኛውን አውርዱት። አብዱል መጂድ ይሄን አውርዱት፣ የኛውን አውርዱት። እሺ። ይህንም እንደዚህ ነው የምታረገው። ማድረጋችሁ ጣልቃ ስገቡ ተወርዳላችሁ። እሺ፣ አሁን ወደ ባይብሉ ደግሞ ንግባና። እሺ፣ እኔ ተረጋጋ አንተ እንደጻፈው አለ። በቃ ችግር የለም። አንተ አንተ እንደጻፈው ታሳይኛለህ። እሺ ተስማምተን እንደዚህ ካወራን በስርዓት ካወራን፣ ጥሩ ነጥብ ይዘን እንሄዳለን። ጥሩ ነጥብ። ይህ መጽሐፍ ትቀበለዋለህ? ማን ነበርክ? ስምህን? ቆይ ሊያው አምን እዬ፣ ይህ መጽሐፍ ትቀበለዋለህ? ከአንዴ ላብራለህና መብራት። እሺ ይህ መጽሐፍ ትቀበለዋለህ? አንተን ነው እያሳየሁልህ እያሳየሁ ያለሁት አምን አባቴ ይህ መጽሐፍ ትቀበለዋለህ ወይስ አትቀበለውም? አይቼዋለሁ፣ አይቼዋለሁ። ትቀበለዋለህ ወይስ አትቀበለውም? ነው ማየት አይደለም የጠየኩት። የመጽሐፍ ቅዱስ መዝገበ ቃላት ነው የሚለው። ይቀበለዋለሁ፣ ለምን አልቀበለውም። ጀግና፣ በቃ ጀግና። እናመሰግናለን። ከዕብራውያን መልዕክት እንጀምራለን። እሺ፣ እያንዳንዱ መጽሐፍ አሁን ወደ ዕብራውያን የሚያስገድ ነገር የለም። ወንጌልን ማንድ ጻፊ አይታወቅም አልክ፣ አይደለም። እኔ ላሳያ፣ ጎስፔልን አሳይ ችላለሁ። ጎስፔልን አሳየው አራቱንም። እኔ ላሳያ፣ አንተ አሳይ፣ እኔ ላሳያ፣ ማንድ ጻፉ። ተረጋጋሽ፣ እሺ፣ ተረጋጋ እንዴ። እሺ፣ አንተ አሁን መመለስ ከቻልክ፣ አንተ እንደዚህ የኛ በራሳችን መጽሐፍ ላይ እንደዚህ ብለሃል አይደል? ተረጋጋ እንዴ። ግን ለምንድን ነው ራሴ ብቻ ሊሰማ የምትለው? እሺ ቀጥል፣ አውራሽ ያው፣ እድሉን ሰጠው። አውራ ቀጥል። እሺ የማቴዎስ ወንጌል የማቴዎስ ወንጌል ጻፊው ከአስራ ሁለቱ ሐዋርያት መካከል የሆነው ማቴዎስ መሆኑን ጌጥንት ቤተክርስቲያን አባቶች ያ የአንተ መረጃ ከውድቅ ነው። አሁን የአንተ መረጃ ውድቅ ነው። ያንተ ይሄ መረጃው ወጥ ሲሆን ያንተ መረጃ ነው። እሺ ቁርአንን ማን ነው ጻፈው? መልስልኝ። ቁርአንን ማን ነው ጻፈው? ያውን ባይብል መልስ የለውም ስለዚህ ቁርአን ላይ እንሂድ ማለት ነው ባይብል ምንም አይነት መልስ የለውም ቁርአን ላይ ማን ጻፈው ነው ማን ጻፈው ማን ጻፈው መልስ የለውም ቁርአን ላይ እንሂድ ባይብልን በቃ ትተነዋል መልስ የለውም ሁለተኛ ራሱን ችሎ የማይቆም መጽሐፍ እንደሆነ አረጋገጥን ማለት ነው ስለዚህ ቁርአን ላይ ባይብል ራሱን ችሎ እንደማይቆም አምኗል አመን ስላሴንም ማስረዳት አልቻለም። ስለዚህ ቁርአን ላይ እንሄዳለን ብሏል። በኋላ የቁርአን ጥያቄ ሲመጣ ትገባለህ። ከምንቴ ጋር ቀጥላለሁ። ምንቴ ቀጥል። አይደለም አሁን አውራኝ፣ አሁን አውራይ። ቁርአን እኮ የነቢይ ቃል ነው። አንተ የነቢይ ቃል ነው የምታምነው አይደለም። በቃ በኋላ በኋላ ትገባለህ። ወይም ሚውት አድርገህ ተቀመጥ። ቁርአን ላይ መገባበት ነገር የለ። ይሄ ይኸውልህ ከነጀናቦ ወደ ቤት ከነጀናቦ ወደ። አዎ በቃ እንደዚህ ነው። ይሁላችሁ ሥርዓት የላችሁም እኮ አሁን መጨረሻችሁ ስድብ ልክ በቃ አሁን ማን እንደጻፈው ባይብላችሁ ባይብላቹ መጀመሪያ አንዴ ያሳያችሁ። እሺ፣ በምን አይነት መጽሐፍ ወደ ቅድሙ እንመለስ። አዎ በቃ ጎበዝ፣ እንደዚህ ነው። እሺ፣ ግን አንዴ እቺን መናገር አለብኝ። ቆይ ኢብራያን በማን እሺ፣ አንተ አታዘኝም። አንዴ ይህ መልእክት በማን ከየት ወዴት በምን ጊዜ እና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። ጋይስ ለማወቅ አስቸጋሪ ነው። በማን እንደተጻፈ አይታወቅ፣ ለምን እንደተጻፈ አይታወቅ፣ ወዴት እንደተጻፈ አይታወቅ፣ እንዴት እንደተጻፈ አይታወቅ። ስለዚህ በማይታወቅ መጽሐፍ ላይ አውራ እያላችሁ ነው። እሺ፣ አሁን እንቀጥላለን። ላልካት ብቻ ከዛ ወደ እሺ ላልከው ከሆነ በቃ እዛው ላይ ማለት ነው። ስማኝ አንዴ? ወይኔ ያው አብቅ ላይ ላይ ነው ስማኝ አንዴ፣ በቃ ለማን እንደተጻፈ እዛ ላይ እናወራለን። ላይ ነው ምንድን ነው አቋም ይኑር እንጂ ብራዘር በቃ ስለዚህ አሁን አቋም አንተ ራስ ይኑር። አሁን አንደኛው የት ምረስ ምረጥ ባይብልን ማንጻፍ ሆኖ የምትፈልገው ወይስ የምትፈልገው ለምን ይሄን አሁን ማውራት ፈርታ? እሺ ነው ትክክል ተራ ነው። ማን ደራሲው የማይታወቅ መጽሐፍ ላይ በተራ ነው። እሺ ኢየሱስም መለሰ፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እነሱ አምላካችን የሚሉት ለኢየሱስ ምኑ ነው? አምላክ ለኢየሱስ ማ እነሱ አምላካችን ብለው የሚጠሩት አይሁዳውያን ለኢየሱስ ምኑ ነው? አሁን ልትለየ እግዚአብሔርን ማለት እግዚአብሔር አብን ማለት ነው። እኔ አይደለሁም የለየውት እሱ ነው፣ አባቴ ብሎ የለየው። አንድ ነገር ልንገርህ ነው እግዚአብሔር ስትል ማለት ነው። ሚስጥረ ስላሴ ስታነሳ አንድ ነገር ልንገርህ። ከዚህ አኳያ እግዚአብሔር የሚለው ኢትዮጵያ ውስጥ ነው ያለው። ግሪከኛው ላይ ስናወራ አምላካችን የምትሉት የሚለው አምላክ ቴዎስ ነው ያለው ወዳጅ ቴዎስ ነው የሚለው። አሁን እግዚአብሔር ብለህ እንዳታወራኝ እንቀጥል። ቶቹ ችግር የለውም። በባህሪ ስማ በባህሪ አስተምሮ ነው። አሁን እዛ ላይ አይደለሁም ተማኛ በምነግርህን ስማ ስትጠይቅ ከዚህ ተነሳ ነው መጠየቅ ያን ለብህ ስለአምላክነት ስታነሳ ሶስት አምላክ የለም አንድ አምላክ ነው ያለው አምላካችን ካለ አንድ አምላክ ነው የሚነሳው ገብቷል ስለ አካል የምታነሳ ካለ አካል ነው ሶስት የሚሆነው ተረርተኛል ስለዚህ አምላክ ከተባለ አንድ አምላክ ነው ያለው ያ አንድ አምላክ ሶስት አካል አለው እሺ ገብቷል አይደለ አዎ ገብቷል ስለዚህ አሁን ለተነሳበት ጥያቄ አምላክ ከተባለ አንድ አምላክ ነው ያለው ገብቷል። አይሁዶችም የሚያመልኩት ማንም የሚያመልከው አንድ አምላክ ነው ያለው። በአካል ግን የአምላክ ሶስት አካል ሲባል ግን ሶስት የተለያየ ማለት አይደለም። እየሰማኝ ነው። ለምሳሌ አንተ ስም ማን ነው? አባቴ ጨርስ ጨርስ። ጥያቄ ለኩ ስም ማን ነው? ለምሳሌ ነው። ጥያቄ አስኩመኝ ጥያቄ መጠየቅ አችለም። ስለዚህ ጨርስ፣ ሀሳብ በቃ ኤኒ በዲ አንድ ሰው ሊኖር ይችላል። ገብቷል አይደለ? ያ ሰው አንድ ሙሉ ሰው ነው ገብቷል። የሚያስበው በአይምሮው ነው፣ የሚራመደው በእግሩ ነው፣ ምግቡ የሚቀመጠው ሆድ ውስጥ ነው። ሶስት የተለያየ አካል ታመጣለታለ። ምሳሌ ነው። ምሳሌው ባይበቃም ምሳሌው ልንገር፣ በአይምሮ ያስባል፣ ሆዱም ምግቡን ያከማቻል፣ በእግሩ ይሄዳል። ይሄ የተለያየ ሶስት አካልነት ነው። ስትጠራው ግን አንድ ሰው ነው የምትለው በእግሩ ከዛ ደግሞ በዓይኑ ያያል በአፍንጫው ያሸታል። ስለዚህ ሀገር ሥላሴ ስለ ሰው ስናወራ ማለት ነው የተለያየ አካል አለው። ግን ስንት ሰው ነው የምትለው? አንድ ሰው። ሰው ካልክ አንድ ሰው። አምላክም ስትል በአምልኮ አንድ ነው፣ በአገዛዙ አንድ ነው። አካል ላይ ስትሄድ ነው ሶስት አካል ሶስት አካል፣ አብ ወልድ መንፈስ ቅዱስ አባት ልጅ ምናምን የምትለው በአካልነት ስትሄድ እንጂ አምልኮ ላይ ከሄድክ ስለ ሶስት አምላክ አይወራም። ኢየሱስ አሁን እዚህ ጋር ኢየሱስ መለሰ፣ ዓለም እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት ካለ አምላክነት ካነሳ እራሱን የሚያጠቃልላል አሻባ። ስለዚህ ይሄን አሁን ቀጥል አጥሩ፣ አመሰግናለሁ። እናንተ አምላካችን የምትሉት ምን ምን ነው አላቸው። አባቴ ነው የነሱ አምላክ። እነሱ አምላካችን ብለው የሚጠሩት ማን ነው እሱ? የኢየሱስ አባቱ እኮ ስሙ ማን ነው? ስሙ ማን ነው? አባት የተባለው ስሙ ማለት ስለዚህ፣ አሁን ምን አለን? አይሁድ ሲያመልክ ነበረው ማን ነው? ነው አንድ አምላክ ነው። አንድ ስትናገር እስክሪንሹት አስፈርሜ ነው ማስኬድ ከዚህ ጋር አምላካችን የሚሉት ለኢየሱስ ምኑ ነው? በምን? ምኑ ነው? በምን ምን ነገር አልተጠቀሰም? በአካል በምን ነገር አልተጠቀሰም? አን እናንተ ማነው፣ አይሁድ አምላካችን የምትሉት፣ አባቴ ነው አለ። አባቴ ነው ያለው ማነው ስሙ? እሺ፣ ከዛስ ማን እ ነው አባቱ የኢየሱስ አባት ስም የኢየሱስ አባት አላወቁትም። እሺ የኢየሱስ አባት ስም አላወቁትም። ያው የኢየሱስ አባት ስም አላውቁትም። ስሙ ሳይሆን አያውቁትም። አይሁድ አያውቁት በቃ ለመመለው። ስለዚህ መልስ የለም ማለት ነው። በቃ አታውቅም። ለምን እኮ ስማ እኮ ነው

ሌላ ሰው ይግባል፣ ሌላ ሰው ይግባል። በቃ ይኸውላችሁ፣ እዚህ ቁጭ ብለህ ታዳምጣለህ ማለት ነው። እናንተ አምላካችን የምትሉት አለ ኢየሱስ አባቴ ነው። የኢየሱስ አባት ማን ነው? አብ። እሺ አብ። ስለዚህ ኢየሱስ ምን አላቸው? እናንተ አምላካችን የምትሉት አባቴ ነው ካለ፣ የነሱ አምላክ ማን ነው? አብ ነው ማለት ነው። ጋይስ፣ አብ ነው። ተግባባን። ስለዚህ ይሄ አብ የተባለው ሲያመልኩት የነበረው እሱ ከሆነ እንግዲያውስ ባይብል ላይ ስንሄድ እስራኤል ሆይ ስማ፣ ያህዌ አምላካችን አንድ ያህዌ ነው የተባለው አምላካችን ሲሉት የነበረው ማንን ነው? አብ ነው ማለት ነው። ስለዚህ አንዱ አምላክ ማን ነው? አብ ነው፣ አለቀ። ይሄን ያለው ነገር ባይብሉ የሚያስተምረው ይሄ ነው። ስላሴ የሚባል ነገር ባይብል ላይ ኖሮም አያውቅም ሊኖርም አይችልም ማለት ነው። ማሂሩ፣ ሰላሙ አለይኩም ወራህመቱላህ። ክርስቲያኖች ካላችሁ መግባት ትችላላችሁ። እሺ፣ ክርስቲያን ካለ ጌስቱን ማነው? በዘጠኝ ቢታረጉ ምናልባት ወንድሞች ከመጡ የነገር